ምልክቶች የታማኝነት ደረጃ የዞዲያክ ምልክቶች የታማኝነት ምስጢር ከከዳተኛው እስከ መጨረሻ ታማኝ የእርስዎስ የትኛው ነው? የታማኝነት ሚዛን። ሰላም፣ ወደ ቻናላችን እንኳን በደህና መጣችሁ። ይህ የኢትዮ ግዝ የሆሮስኮፕ ቻናል ነው። ታማኝነት በፍቅር፣ በጓደኝነት ወይም በሥራ ግንኙነት ውስጥ ሊገነባም ሊያፈርስም የሚችል ትልቅ ባሕሪ ነው። አንዳንድ የዞዲያክ ምልክቶች ታማኝነትን እንደ ቅዱስ ቃል ኪዳን ሲመለከቱት፣ ሌሎች ደግሞ እንደ ጥሩ ሐሳብ ብቻ ያዩታል፣ ቢሆን ጥሩ ነው ግን ግዴታ አይደለም በሚሉ ዛሬ ከዋክብት ስለ ታማኝነት ምን እንደሚሉ እንመረምራለን። ትንሽ ወላዋይ ከሆኑት ምልክቶች ጀምረን እስከ መጨረሻው ድረስ ከጎናችን እስከማይለዩት ድረስ እያንዳንዱ የዞዲያክ ምልክት ከዝቅተኛው እስከ ከፍተኛው የታማኝነት ደረጃ እንዴት እንደሚሰለፍ አብረንን። ይህ የኢትዮ ግዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የእርስዎ ምልክት የት ላይ እንደሚያርፍ ለማወቅ ዝግጁ ነው? እስኪ እንጀምር። ክፍል አንድ ወላዋዮቹ እና ነጻነት ወዳዶች። በክፍል አንድ የምንመለከተው አራት ወላዋዮቹን እና ነጻነት ወዳዶችን የኮከብ ምልክቶች ነው። በቁጥር አስራ ሁለት ጀሚኒን እናገኛለን። ጀሚኒዎች ማራኪ፣ አዝናኝና የማይሰለችው ናቸው። ነገር ግን ታማኝነት ጠንካራ ጎናቸው አይደለም። በፍጥነት በሚለዋወጠው ስሜታቸውና ረፍት በሌለው የማወቅ ጉጉታቸው ምክንያት በአንድ ሰው፣ በሥራ ወይም በትርፍ ጊዜ ማሳለፊያ ላይ ለረጅም ጊዜ መቆየት ይከብዳቸዋል። ሆን ብለው ታማኝ ያልሆኑ አይደሉም ነገር ግን መንትያ ተፈጥሯቸው ልዩነትንና መነቃቃትን እንዲመኙ ያደርጋቸዋል። በቅጽበቱ ውስጥ ታማኝ ናቸው። በቅጽበት ደግሞ ግን ሰዎች እንደምትፈልጉበት ሁኔታ ላይ ቆዩ ይችላል። በቁጥር አስራ አንድ የምናገኘው ሳጅታሪስ ሳጅታሪስ ስለ ነጻነት፣ ጀብዱ እና ምርምር ነው። ምንም እንኳን በቀጥታ ታማኝ ባይሆኑም ለነጻነት ያላቸው ፍቅር ለአንድ ሰው ወይም ጉዳይ ሙሉ በሙሉ ቁርጠኛ እንዳይሆኑ ያደርጋቸዋል። ያለ ማስጠንቀቂያ ሊጠፉባችሁ እና ቀጣዩን ደስታ ሊያሳድዱ ይችላሉ። ግን አንድ ነገር አለ፣ ሳጂታሪየስ እስከ ጥግ ድረስ ሐቀኛ ነው። ስለዚህ የት እንደቆማችሁ ሁል ጊዜም ታውቃላችሁ። በቁጥር ዐሥር የምናገኘው ኤሪስን ነው። ኤሪስ ስሜታዊ እሳታማ እና ደፋር ነው ነገር ግን ዋጋ እንዳልተሰጠው ወይም እንደሰለቸው ከተሰማው ታማኝነቱ ሊወላውል ይችላል በደስታ ይነዳል እናም ፍንጣሪው ከደበዘዘ ሌላ ቦታ መነቃቃትን ይፈልግ ይችላል ኤሪስ ተንኮለኛ አይደለም ስለ ስሜቱ ግልጽ ነው ነገር ግን አጭር የትኩረት ጊዜው ጽናቱን አስቸጋሪ ያደርግበታል ነገር ግን አንድ ኤሪስ በእውነት ቃል ሲገባ በጥፍሩና በጥርሱ ይዋጋላቸዋል በቁጥር ዘጠኝ የምናገኘው አኳርየስ ነው። አኳርየስ ከምንም በላይ ለነጻነትና ለግለሰባዊነት ዋጋ ይሰጣል። ይህም ላይን ሲታይ ታማኝ ያልሆነ ሊያስመስለው ይችላል። ነገር ግን አንድ አኳርየስ ከመረጣችሁ በኋላ ታማኝነቱ የሚገለጸው ልዩነቶቻችሁን በመቀበልና ለነጻነታችሁ በማይናወጥ ድጋፍ ነው። ይህ የኢትዮ ግዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር ያድርጉ። ክፍል ሁለት ሚዛን ጠባቂዎቹ እና ልበስሶቹ። በክፍል ሁለት የምንመለከተው ሶስት ሚዛን ጠባቂዎቹ እና ልበስሶቹን የኮከብ ምልክቶች ነው። በቁጥር ስምንት የምናገኘው ሊብራ ነው። ሊብራዎች በተፈጥሯቸው ግንኙነትን ከፍ አድርገው የሚያዩ ናቸው። ነገር ግን ሁሉም ሰው ለማስደሰት ያላቸው ፍላጎት አንዳንድ ጊዜ የታማኝነት ጉዳዮችን ያስከትላል። ግጭትን ይጠላሉ፣ እናም ጀልባዋን ላለማናወጥ ሲሉ እውነትን ሊያጣሙ ወይም አማራጮችን ክፍት ሊያደርጉ ይችላሉ። ነገር ግን አንድ ሊብራ በእውነት ኢንቨስት ሲያደርግ በግንኙነቱ ውስጥ ስምምነትንና ሚዛንን ለመጠበቅ የሚችለውም ሁሉ ያደርጋል። በቁጥር ሰባት የምናገኘው ሊዮን ሌሎች ትኩረትና አድናቆትን ይፈልጋሉ። ይህም ዋጋ እንዳልተሰጣቸው ከተሰማቸው ቢያንስ በስሜት ወደ ሌላ አቅጣጫ እንዲመለከቱ ሊያደርጋቸው ይችላል። ነገር ግን ልባቸው በእውነት ሲፈቅድ ታማኝነታቸው እንደ ዓለት የጸና ነው። የሚወዷቸውን ሰዎች በኃይል ይከላከላሉ፣ በፍቅርም ያጥለቀልቋቸዋል። እነሱን እንደ ንጉሥ ወይም ንግሥት ካያችኋቸው በአስር እጥፍ ፍቅርን፣ ክብርን ይመልሱላችኋል። በቁጥር ስድስት የምናገኘው ፓይሰስ ነው። ፓይሰስ ርኅሩኅ ሮማንቲክ እና በጥልቅ ስሜታዊነቱ የሚታወቅ ነው። ይህም ወደ ታማኝነት ያዘነብለዋል። ክህደት ለተፈጥሮ እንግዳ ነገር ነው። ሆኖም ሕልመኛ ተፈጥሮ አንዳንድ ጊዜ ለፈተና ወይም ለተጽዕኖ ተጋላጭ ሊያደርገው ይችላል። ነገር ግን እሱን የሚረዳና የሚንከባከብ ሰው ሲያገኝ የፓይሰስ ታማኝነት የማይናወት ነው። ለሚወዷቸው ሰዎች ድጋፍ ለመስጠት የራሱን ምቾት መሥዋዕት ያደርጋል። ክፍል ሦስት ጽኑዎቹ እና በክፍል ሦስት የምንመለከተው ሶስት ጽኑዎቹ እና የማይናወጡትን የኮከብ ምልክቶን ነው። በቁጥር አምስት የምናገኘው ቪርጎ፣ ቪርጎዎች ጽኑ ታማኝና ቁርጠኛ ናቸው። ማንም በቀላሉ አያቀርቡም። ነገር ግን አንዴ ከተግባቦቹ የትም አይሄዱም። የቪርጎ ታማኝነት ተግባራዊ ነው። ለእናንተ ይገኛሉ፣ ችግሮችን ለመፍታት ይረዳሉ፣ ነገሮች አስቸጋሪ ሲሆኑም አይለዩም። እምነታቸውን ከከዳችሁ ለዘላለም ልታጧቸው ትችላላችሁ። ነገር ግን እምነታቸውን ከጠበቃችሁ በሕይወታችሁ ውስጥ ካሉት እጅግ ታማኝ አጋሮች አንዱ ይሆናል። በቁጥር አራት የምናገኘው ታውረስ ነው። ታውረስ ከዞዲያክ እጅግ ጽኑ ከሆኑ ምልክቶች አንዱ ነው። አንድ የቃል ከገቡ ይጸናሉ። መረጋጋትን ምቾትንና እምነትን ከፍ አድርገው ያያል። የታውረስ ታማኝነት አጭር አይደለም፣ ቀጣይነት ያለው ነው። ግትር ተፈጥሯቸው እዚህ ላይ በረከት ሊሆን ይችላል። አንዴ ከመረጧቸው የትም መሄድ አይፈልጉም አይንቀሳቀሱም። ታውረስ እንደ ራሱ የሚሰማው አይነት ታማኝነት ነው ያለው፣ አስተማማኝ ሞቅ ያለ፣ እና በሁሉም ነገር ውስጥ ጽኑ። ቁጥር ሦስት ካፕሪኮርን። ካፕሪኮርኖች ሮማንስ ወይም ስሜታዊነትን ሊያሳዩ ይችላሉ፣ ነገር ግን ወደ ታማኝነት ሲመጣ እንደ ብረት የጠነከሩ ናቸው። ግንኙነቶችን እንደ ኢንቨስትመንት ያያሉ እናም ጠንክረው የገነቡትን ነገር አይተጉም። ለእነሱ ክህደት በጣም የሚያስከፋ ነው እናም ጨዋታ ከመጫወት ይልቅ ግንኙነቱን መቁረጥን ይመርጣል። ለካፕሪኮርን ታማኝነት ስሜታዊ ብቻ አይደለም፣ የመርህ ጉዳይ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እናሸር ያሉ ክፍል አራት የታማኝነት ሻምፒዮኖች። በክፍል አራት የምንመለከተው ሁለት የታማኝነት ሻምፒዮኖችን የኮከብ ምልክቶ ነው። በቁጥር ሁለት የምናገኘው ካንሰር ነው። ካንሰሮች በተፈጥሯቸው አሳዳጊዎች ናቸው እናም ታማኝነታቸው በጣም ጥልቅ ነው። አንዴ ስለ እናንተ ካሰቡ ባላቸው ነገር ሁሉ ይጠብቋችኋል፣ ይደግፎችኋል በግንኙነቶቻቸው ውስጥ በስሜት ኢንቨስት ያደርጋሉ እናም ክህደት ለነሱ በጣም አውዳሚ ድርጊት ነው። ስለዚህ በሌሎች ላይ ከማድረግ ይቆጠባሉ። የካንሰር ታማኝነት በትናንሽ ነገሮች ውስጥ ይገለጻል። ደውሎ መጠየቅ፣ ምግብ ማብሰል፣ በወጣ ውረድ ውስጥ ከጎናችሁ ይቆማሉ። ብዙ ጊዜ የራሳቸውን ፍላጎት ከእናንተ ያስቀድማሉ። የካንሰር ታማኝነት የማይናወጥ ርኅሩህና፣ ቅድመ ሁኔታ በሌለው ፍቅር ላይ የተመሠረተ ነው። በቁጥር አንድ የምናገኘው ስኮርፒዮ ነው። ስኮርፒዮ የዞዲያክ እጅግ ታማኝ ምልክት በመሆን ዘውዱን ይደፋል። በኃይለኛነታቸውና በስሜታቸው የሚታወቁ በግንኙነት ውስጥ ሁሉም ወይም ምንም ናቸው። አንድ ስኮርፒዮ ላንተ ቃል ከገባ ይከላከልሃል፣ ይጠብቅሃልና ምንም ነገር ቢከሰት ከጎንህ ይቆማል። ታማኝነታቸው ኃይለኛና የማይናወጥ ነው። ነገር ግን በቀላሉ አይመጣም መጀመሪያ እምነታቸውን ማግኘት አለብ። አንዴ ካገኘ በኋላ ግን ክህደት ፈጽሞ የማይታሰብ ነው፣ ምክንያቱም ሙሉ ልባቸውን አስቀድመው ኢንቨስት አድርገዋል። ሆኖም አንድ ስኮርፒዮን ከከዳህ የተገላቢጦሹን ታያለ። ታማኝነቱ በቋሚነት ይነሳል። ነገር ግን በጥሩ ጎናቸው ፍቅራቸው ተወዳዳሪ የለውም። ይህም የመጨረሻው ተወዳዳሪ የማይገኝላቸው አጋር ያደርጋቸዋል። በመጨረሻም እንግዲህ የዞዲያክ ምልክቶችን የታማኝነት ደረጃ አይተናል ከወላዋዊ ጀሚኒ እስከ ጽኑ ስኮርፒዮ ድረስ በዚህ ደረጃ ትስማማላችሁ የእርስዎ ምልክት ያሰቡት ቦታ ላይ አርፏል ወይስ ኮከቦቹ አስደንቀዋችኋል ሐሳባችሁን በኮሜንት ላይ አካፍሉ ይህንን ቪዲዮ ከወደዳችሁት ላይክ ሼር እና ሰብስክራይብ በማድረግ የቤተሰባችን አካል ሁኑ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰሙ።